ሰላም ቤተሰቦች እንዴት አላችሁ? ዛሬም በተለየ ትምህርት ተመልሰናል። ያው ከዚህ በፊት ከመጀመሪያ እስከ እነዚህ ያሉ ፊደሎችን አንብበናል። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቨ። ዛሬ ደግሞ በምሳሌ የምናያቸው ከነዚህ ፊደል ከተ ፊደል እስከ ኜ ፊደል ያሉ ፊደሎችን በምሳሌ እዚጋ ምሳሌዎች አሉ። በዚህ ምሳሌ መሰረት እናያለን ማለት ነው። በተጨማሪም ደግሞ በዚህ ስልክ ቁጥር መደወል ትችላላችሁ። መማር የምትፈልጉ ኦንላይን ብቻ በግሩፕም በግልም አስተምራለሁ። የአማርኛ ፊደልም፣ የእንግሊዝኛ፣ ሂሳብ መማር የምትፈልጉ ተማሪዎች ካላችሁ በዚህ ቁጥር ብትደውሉልኝ እኔን በቀላሉ ማግኘት ትችላላችሁ። በኢሞ በቴሌግራም መደውል ትችላላችሁ ማለት ነው። በዚህ ቁጥር 09 24 775 251 የሚለው ይጻፋል ማለት ነው። አሁን እነዚህ ፊደሎችን እንቆጥራለን ማለት ነው። እሺ፣ እነዚህ መጀመሪያ ፊደሎችን ወደ ታች እናነባለን ተ ቸ ሀ ነ ኝ አ ሃ የሚባለው ፊደሎች ሶስት ናቸው ተባብለናል ከዚህ በፊት። ይሄ ዛሬ ሶስተኛውን ደረስንበት ማለት ነው። ያው የመጀመሪያዎቹ ይሄኛው ይሄ ሃ ነው፣ ሁለተኛው ሃ ይሄ ነው፣ ሶስተኛው ሃ ደግሞ አሁን ዛሬ የምንማረው ይሄ ፊደል ይሄኛው ሃ ነው። ሲነበብም ተመሳሳይ ነው ሃ ሁ ሂ ሃ ሄ ሆ ብለን ነው የምናለው። ቀይ ፊደል ልዩነት ነው ያለው። ሲጻፍም ተመሳሳይ ነው። ስለዚህ ሶስቱንም መርታችሁ መጠቀም ትችላላችሁ። ሰዎች ደግሞ ሲጽፉ በሶስቱም ሊጽፉላችሁ ይችላሉ። አንዳንዴ በዚህ የሚጻፍ ስም አይነት አለ። በዚህኛው ሁለተኛው ሀመሮሀ በሚለው በዛም የሚጻፍ ይችላል። ወይም መጣ መርታችሁ ማንበብም መጻፍ ትችላላችሁ። ሁሉንም መልመድ በጣም አስፈላጊ ነው ማለት ነው። እሺ አሁን እነዚህም ወደ ጎን እናይና እነዚህን ካየን በኋላ እዚጋ ምሳሌዎችን እንሰራለን ማለት ነው።

ቀጥታ ወደ ምሳሌዎቹ እንሄዳለን። እነዚህ ምሳሌ የተቀመጡ ናቸው። ለመማር ከፈለጋችሁ በዚህ ቁጥር ደውሉልኝ 2519224775 በዚህ ቁጥር ኢሞ፣ ቴሌግራም፣ ዋትሳፕ ደውሉልኝ እኔ አገኝታችሁኝ በስርዓት መማር ትችላላችሁ። ይህ ቪዲዮ ደግሞ ለወዳጅም ለጓደኛም ጠቃሚ ስለሆነ ሸር ማድረግ አትርሱ። እናንተም ደግሞ ኮመንት ላይም ሀሳባቸውን ማስተካከል ያለበት ስለቤት ትምህርቱ እንዲሰራላቸው የምትፈልጉትን ነገር ኮመንት ላይ አሳውቁኝ። ቀጥታ አሁን ወደ ፊደል እንሄዳለን። እነዚህ ፊደሎች እንዴት ነው የተሰሩት? ልክ በዚህ መንገድ እንለማመዳለን። በቀላሉ ፊደል ማለት ከየትኛው ጋር ትመሳሰለች? እዚህ ጋር ሁለት ከሆነ እዚህ ጋር አናቱ ሁለት ከሆነ ይሄ ተ አንድ ነው። ይሄ ሁለት ነው። ይሄ ቸ ነው። ይሄ ተ ነው። ስለዚህ ጋር ያለችው ተ ነች። እዚህ ጋር ደግሞ ባለፈው ካየናት ይቺ ፊደል አሁን እዚህ ጋር ሁለት ባለ ክብ ነገር አለታ። ከዚኛው ጋር ትመሳሰላለች? አይ እቺ ነች። ቀጥታውን እቺን ይሄ የዚህ ቤት ሆነች። እቺን ካወቅን ምንድን ነው የምናደርገው? በቃ ከመጀመሪያው ጀምራል ይሄን አሁን እዚህ ጋር የአንድ ሰው ዋና መሰረታዊ ነገር ምንድን ነው? የመጀመሪያ ፊደሎችን በተለይ መሸምደድ። እነዚህ ወደ ታች ማለት ነው። እነዚህ ወደ ታችም እሰራላችኋለሁ፣ ተከታተሉ። ይህንን ከዚህ ቀጣይም ወይም ከዚህ የተወሰኑ የሰራኋቸው ቪዲዮች አሉ። ከእነሱ ቀጣይም ሙሉ የመጀመሪያ ፊደሎችን ወደታች ማወቅ በጣም ወሳኝ ነው፣ መጀመሪያ ላይ ማለት ምክንያቱም፣ ይህንን እዚህ ጋር ካወቅን ወደ ጎን ድምፁን ማግኘት አይከብደንም። ይህን ድምፁን ካወቅን ደግሞ እዚህ ጋር ማን እንደተጻፈ እንለየናለ። ለምሳሌ ይህንን ፊደላል እንደሚባል አንድ ሰው ካወቀ ይሄኛውን ቆጥሮ ማግኘት የሚከብዱ አይኖርም። መሙሚማ መሙሚማ። ስለዚህ ቺ ማለት ቺች ማን ተብለናል ቺኛቱ ማ ቺ ደግሞ እዚህ ጋር ያለችው አይደል? ቺ ፊደል ያው እዚህ ጋር ጥምም ያለችው ከዚህ ጋር ተመሳይ ነች። ሶስተኛ ፊደል የዚኛው ሶስተኛ ፊደል ረ ሩ ሪ። ስለዚህ ቺ ተነች። ይቺ ማነች? እዚህ ጋር ደግሞ ነች፣ ነች ደግሞ ሪ ተ ማ ሪ በቀላሉ ማለት ነው። በቀላሉ እንደዚህ ማግኘት ይችላል። እሺ ወደ ቀጣዩ እንሄዳለን። ይሄ ፊደል ይሄ ፊደል ማለት እዚህ ጋር ዛሬ ያየነ ነው። ይሄንን ተብለናል። ይሄንን ቸ ይሄ ሶስተኛው ሃ ይሄ ነ አናቱ ላይ ሲኖርበት ኘ፣ ነ ኘ። ስለዚህ ቺ ፊደል ማለት እዚህ ጋር ነ ነች ነ ይችኛት ማለት ደግሞ እዚህ ጋር ያለችው ይሄ ኒ እና አርዳለው ኒ ኑ ኒ ኛ ኒ ኒ ነ እቺ ኒ ነ ኒ ነ እቺ ፊደል ደግሞ ከነ ቤት ሰባተኛዋ ነኑ ኒ ና ኔን ኖ ኖ ይሄ የታ ቤት ስድስተኛ ላይ ያለችው ታቱ ቲ ታ ቴ ትት ኖ ኖ ት ኖት የገንዘብ ኖት ሊሆን ይችላል ማለት ነው። ኖት ም ተቤት ና ዚጋ ች ፊደል ተቱቲ ቲ ቀጣ ይች ፊደል ነቤት አራተኛ ነኑኒና ቲ ና ቲ ና በቀላሉ ይኸው ፊደል የመጀመሪያው ተነች ተ ይሄ ፊደል ይሄ ፊደል ይች የኛ አራተኛ ኙ ኒ ኒ ኛ ተ ኛ እ ይሄ የነቤት ይች ፊደል የነቤት ስድስተኛ ነ ኑ ኒ ና ኔ ን ተ ኛ ን ተ ኛ ን ተኛ ይሄ ይሄ ፊደል መጨረሻ ላይ ያለው ይሄ አ አ ሃ ሳይሆን ይሄኛው ሀ እና ይሄኛው አ ይለያያሉ፣ ድምጻቸው ይሄ ሀ ነው። ይሄ አ አ አ አበበ ስንለውን እዚጋ፣ ደግሞ ይሄኛው ደግሞ በሀ ደግሞ ሀገር ሀ ሀገር፣ አ አበበ። ሁለቶቹ ልዩነት አላቸው ማለት ነው። ስለዚህ ይች የመጀመሪያ አነች ማለት ነው። ይቺ እዚጋ ገኝነት የነ ስድስተኛ ነኑ ኒ ና ኔ ን አን ይሄ የመጀመሪያው ተ አንን ተ። እዚህ ደግሞ እዚህ ጋር ያለው ሁለቶች ተመሳሳይ ናቸው። እቺ ብቻ ነው የምትለየው። የቸ ሶስተኛ ቸቹ ቺ አን ቺ አን ቺ ይሄኛው እቺ ፊደል ቸቹ ቺ ቻ ቺ ቺ ካለ ቤት ነው ያለችው የለ ይሄች ማለት እዚህጋ እቺ ነች። ይሄላ ስድስተኛ አይደለ? ለሉ ለሉ ሊላ ሌ ል ሎ ስለዚህ ች ሎ ቺ የታ ፊደለች የታ እቺ ማለት የተ ስድስተኛ ማለት ነው። ተቱ ቲታ ቴት ቺ ሎ ት ችሎት ችሎት። እነዚህን ደግሞ እናንተ በመጻፍ ፊደሎችን የት እንደተገኙ እየፈለጋችሁ የምትለማመዱት የቤት ስራ ሰጣችኋለሁ ማለት ነው። እንደዚህ ማስተምርባቸውን እነዚህን ፎቶዎችና ማግኘት ከፈለጋችሁ ቴሌግራም ቻናል ላይ አለ፣ ከቪዲዮ ስር እሱን በመቀላቀል እነዚህ ማስተምራቸው ጽሁፎች አሉ እንዲሁም ደግሞ ለሞካሪና በጣም ለማንበብ ፈልገው ጽሁፍ ለሚፈልጉ ሰዎች ጽሁፎቹን ምናምን ስለምለቅ ቴሌግራም ግሩፕ ቻናል አለ። እዛ ላይ ተቀላቅላችሁ ተከታተሉኝ ማለት ነው እኔ የምለቀውን ለማግኘት። በተጨማሪም ይሄ ስልክ ቁጥሬ ነው። መማር የምትፈልጉ ተማሪዎች በዚህ ቁጥር ተማሩ። አሁን በቀጣይ ፊደል ደግሞ የማን እናያለን። እዚህ ፊደል እዚህ አካባቢ ትንሽ ውስብስብ ያሉ ፊደሎች አሉ። እነዚህም ፊደሎች እናያለን ማለት ነው። በቀጠል እነዚህ ፊደሎች እናያለን በስርዓት በግልጽ ነው ማስረዳው። ሰብስክራይብ አድርጋችሁ ጠብቁ። መልካም ጊዜ።